ይወደኛ ይወደኛ ጌታ ዝም ትላለኔ። እኔ መጨረሻ በቃ ኢየሱስ ወዶኛ

ሰዎች ቁጭ በሉ። አሌሉያ አይ ልተነብኝ ነው ልተነብኝ ነው እ ቃል ትንቢታዊ ቃል አለ ፑና ከማዲ አለ መጽሐፍ ቅዱስ መንፈስን የተሸከሙ የሚላቸው አቃ መንፈስ መንፈስ መንፈስ የሚሸከሙ መንፈስ የተሸከሙ ቃል ብቻ

ጳውሎስ እኛ የምንሰጣችሁ ንግግር ብቻ አይደለም ካለ። ንግግር ብቻ አለ ንግግር ብቻ ይሆን አገልግሎት አለ አጀንዳ ላይ ጽፈው በቀርስ ምናምን አዋቅረ አቀናጅተህ ጽፈው ምትሄደው ስፒሪት ሲሆን ኢየሱስ አሁን እኔም መነግራችሁ ቃል አለ፣ እኔም መነግራችሁ ቃል አለ። እና ሁሌ ነው የምነግራችሁ ይሄ ነው፣ መንፈስ ነው አለ በትክክለኛው ትርጉም መንፈስ ይሸከማል ይሄ ቃል። አንድ አይነት ሰዎች ነው የምናወረው የሁለታችንም አማርኛ አንድ አይነት ነው። ወርድ አጠቃቀማችንም አንድ አይነት ነው። ዲፍረንት ዲፍረንት ኖት። ይሄ በአይን የሚታይ አይደለም። ስፒሪት የተሸከመ ቃል ያ መንፈስ የተሸከመ ቃል ከሆነ የሆነ የህይወታችሁ ዳርቻ ላይ ያለውን ግብ ይገፋዋል። ሻማሃራ ባጋባ ቃሎች ያለና ኢየሱስ ክርስቶስ መንፈስ ናቸው። ከዛ

ዛሬ አንድ እህታችን አኪ ቤት ሄዳ ነበር። ስለ ልጁ ይነግሯታል። እሷ እኮ ልጁን አላየችውም፣ ስሜት ነው ያላት። እነሱ ግን አዳምጠው አይተው ይነግሯታል። ምን ይለዋል? ወንድ ነው ሴት ነው፣ ጸጉር እያወጣ ነው ይሏል፣ ይነግሯሃል አው አና ማሃቶስ እሷ እህታችን ድሮ ስጋ ነበር የምትበላው፣ አሁን ሽሮ መብላት ጀምራለች። አስቀየራት። ያስቀየራት ልጁ ነው እንጂ ኔቸሯ ስጋ የምትወድነች ውስጧ የገባው ነገር ከተፈጥሯ ከልምዷ ውጪ እንድትወድ አድርጓታል። እስፒሪት ያለበት ነገር ሲመጣብህ ከኔቸር ውጪ ነው የሚከናወን። ዛሬ ዛሬ ንግድ ገኝ እኔ አሁን የለ ዛሬ ለሁኑ አገልጋዮች ነገር በሳምንት ሶስት ቀን አገለግላለሁ። ሰኞ አገለግላለሁ፣ አርብ ቀኑ ብሎ አገለግላለሁ፣ ፕሬየር ሀውስ አገለግላለሁ፣ ዙም ደግሞ በወር አገለግላለሁ። ቢዚ ነው አደለ? እኔ ተጠግተህ ብታይ እንደዚህ አይነት ችሎታ ያለኝ ሰው አይደለሁም አይደለሁም። ይሄ ዴዲኬት ጎበዝ ሰው ነበረ። በጣም ቸርቱ እየተሰራን ደስ አለኝ። አንተም እኮ ጎበዝ ጎበዝ እንዳልሆንኩ ለምን ትይኛለሽ? አይደለሁም ጎበዝ አይደለሁም። የምሬን ነው ይሄ አደለሁኝ ይሄ አደለም። ወይዘሮ አሰለፈችና አቶ ግርማ የወለዱት አለም ይ ይሄ ይተ ግሬሶፍ ጋር ለሲለ እኮ ኢነሚዎቼ የማይችሉኝ ኢነሚዎቼ የማይችሉኝ ሊዋጉኝ ሲሉ እጄና ስሬ መጣለሁ። ይገጥመኛል ሲሉ እጄና ስሬ መጣለሁ። የማላቃው እጅ ግን ይመጣል። አር ዩ ሬዲ? ስለዚህ ኢየሱስ ቃሎች አለና መንፈስ አላቸው። ስለዚህ የሚሰራው ነገር አለ። እንዴ ነው እዛ ቸርች ለምንድነው ተረጋግታችሁ ቃል የማትሰሙት? እንዴት እንረጋጋ? ያልገባ የምንሰማቸው የቃል ልዩነቶች ነው። ይሄ ስፒሪት ካለበት ህይወት ይሰጣል አይደል። የህይወት የህይወት አንዱ አንድ ነገር ህይወት አለው ሲባል ይበዛል እድሜው ይጨምራል፣ ያድጋል። ስፒሪት ከሌለ ግሮዝ የለም፣ የህይወት ግሮዝ የለም፣ የፋይናንስ ግሮዝ የለም። ጭራሽ ምን እንደሚሆን ነገር እስር ቤት ትለምዳለህ? እስር ቤት ስትለምድ ምን ታደርጋለህ? ትተኛለህ። እስር ቤት ውስጥ መላኩ መቶ በጣም አጠፊ የመታው ይተኛል። ሆ እስር ቤት ውስጥ አይተኛም? ምንድነው ነው የሚደረገው? ፕሪዝም ብሬክ የሚባል ፊልም ትጀምራለ። ውስጥ እስር ቤት ውስጥ ሆነ መሰርሰር ትጀምራለ። አንተ የምሰረስረው በመዶሻ አደለም፣ ትንቢቶችን እያስታወስክ የሰማው አደለም። ትላለ፣ አልሞትም በህይወት እኖራለሁ ትላለ። እግዚአብሔር ታገለግላለ ብሎኛል፣ ዲስ ማይ ዴስቲኒ ትላለ። መንቀሳቀስ ትጀምራለህ። ከዛ በኋላ እንዴት እንደወጣ ታቀሞ ታገኘዋል። ቃሎቼ መንፈስ አላቸው፣ ከዛ ህይወት ይሰጣሉ። ቀጥሎ ምን አለን? አማንኛው ስጋ ለምንም አይጠቅምም ነው የሚለዋል። ስጋ የሚለው የአእምሮን ችሎታ ነው የሚው ሂውማን ዊዝደም ከጭንቅላት ተጨምቆ የሚወጣው ሃይ አም ሶሪ አይ ለምድራዊ ነገር እኮ ሊጠቅም ይችላል። ለምንም አይጠቅምም? ትበላለህ፣ ለምንም አይጠቅምም? ስፒሪትስ ህይወት ይሰጣል። አንድ ወዳጅ አለኝ። በጣም ወዳጆቼ ናቸው፣ አሜሪካን ሀገር ረጅም ዓመት ወዳጆቼ ናቸው። ኦልሞስት ፋሚሊ ነው። በአሜሪካን ሀገር ሚስቱ ስራ ትሰራም እሱም ካምፓኒ ነው ያለው። እቤት የሚያግዟቸው ሰራተኞች ቀጥረው ነው ማለት በጣም ውድ መኪና ነው የሚነዱት። አንድ ጊዜ እግዚአብሔር አዲስ ቤት ሰጣቸዋለሁ አላቸው። ፉሊ ሚራክል የተከፈለ ቤት በጣም ውድ ቤት ውስጥ ገቡ። ያኛው እሱንም የሆነ ሰው መጥቶ ከፈለ አሉ። ሲነግረኝ ቴል ሚ ያልኩት ሰክሰሱን ሰክሰሱን ዋይ ያለው በትምህርት

ፈተና ሲኖርብኝ ከባድ አሳይመንት ሲኖርብኝ፣ እሷ አዲስ አበባ ዩኒቨርስቲ በሚማርበት ጊዜ አሴምብልስ ኦፍ ጋድ ከባድ የወርሺፕ ሪቫይቫል ነበር። ስድስት ኪሎ ሄጄ አምልኬ ስመጣ ይከፈታል። አመሃ አይምሮ ይከፈታል። ይሰካካልኛል። ግዴለህም ነገ ሱቁ ይሰካካል ፋይት የማደርገው ስፒሪት ሪልምን ጴንጤ ወደ ፊዚካል አለም ላይ ማምጣት አለበት ብዬ ነው። ተሸውደህ ነው። ሟርተኛና ስማተኛ ሲበላ ይኖር መጣ መጣ መባል አለብህ። ሰፈር ውስጥ አስደገመብኝ፣ አስጠነቆለብኝ እንደሚባለው፣ አንተ ደግሞ ጸለየብኝ መባል አለብህ።